ሀገራዊ ምክክሩ ሀገሪቱን ካለችበት ችግር በማውጣት ወደ ከፍታዋ ለመመለስ የሚያስችል የዚህ ትውልድ የታሪክ ምዕራፍ መገለጫ በመሆኑ በንቃትና በሀገራዊ ስሜት መሳተፍ እንደሚገባ ጥሪ ቀረበ። በአማራ ክልል የሀገራዊ ምክክሩ የአጀንዳ ማሰባሰብ የምክክር ምዕራፍ ማስጀመሪያ መርሐ ግብር ተካሂደዋል። ዘጋቢያችን አብዮት ከፋለ መረጃውን አድርሶናል፣ እንደሚከተለው ይቀርባል። ለው የኢትዮጵያ ሀገራዊ የምክክር ኮሚሽን በመላ ሀገሪቱ የተሳታፊ ልይታ በማድረግ በሀገራዊ አጀንዳዎችን በመለየት የተለያዩ የህብረተሰብ ክፍሎችና የህብረተሰብ የህዝብ ወኪሎችን በመለየት ሀገርን አንድ ወደሚያደርጉና ችግሮችን በምክክር መፍታት በሚያስችሉ ጉዳዮች ላይ ጥረት እያደረገ ይገኛል። ባለፉት ዓመታት ማለት ነው፣ በተለያዩ ክልሎችና ከተማ አስተዳደሮች ሲያከናውናቸው የቆዩ ተግባራትን። አሁንም በአማራ ክልል ባለፉት ጊዜያት በርካታ ተሳታፊዎችን ልይታ በማካሄድ ወደ አጀንዳ ማሳ ብ የምክክር ምዕራፍ ተሸጋግሯል ማለት ነው። በዛሬ ዕለትም እንግዲህ ባለፉት ጊዜያት ሲያከናውናቸው የቆዩና የለያቸውን ከ4500 በላይ ተሳታፊዎችን በመለየት በአሁኑ ጊዜ ደግሞ ወደ አጀንዳ ልየታ የምክክር ምዕራፍ ተሸጋግሯል ማለት ነው። በዛሬ ዕለትም ያስጀመረው ይህን መርሃ ግብር ነው። እንግዲህ በዚህ መርሃ ግብርም እንግዲህ በርካታ ከተለያዩ የክልል አካባቢዎች የተውጣጡ የህብረተሰብ ክፍሎችና የህዝብ ወኪሎች የተለያዩ ምክክሮችን ከዛሬ ዕለት ጀምሮ ለቀጣይ ሰባት ቀናት ያካሂዳሉ ማለት ነው። እነዚህ የህብረተሰብ ወኪሎች ደግሞ ውይይቶችን ካካሄዱ በኋላ የራሳቸውን ወኪሎች በመምረጥ ለየአካባቢው ወካይ የሆኑ አጀንዳዎችን በመለየት ሂደት በሀገሪቱም አጠቃላይ በሀገር አቀፍ ደረጃ ለሚካሄደው ሀገራዊ የምክክር ሂደት ወሳኝ የሆኑ ጉዳዮችን በማንሳት በተለይም የክልሉ ሕዝብ የሚያነሳቸው ጥያቄዎችን በማቅረብ እነዚህ ጥያቄዎች ምላሽ እንዲያገኙና በሀገራዊ ምክክሩም የአማራ ክልል የሚጠበቅበትን ተሳትፎ እንዲያደርግ የሚያስችል ሂደት ነው ማለት ነው። እንግዲህ በዛሬው ዕለት በይፋ የተጀመረው የአጀንዳ የዘንዳሌ የምክክር መድረክ ምዕራፍ ማለት ነው የተለያዩ ጥያቄዎች ተነስተውበት ሀሳቦች ተንሸራሽረው እንዲሁም ለቀጣይ ደግሞ አጋዥ ይሆናሉ በሀገራዊ ምክክሩ ግብአት ይሆናሉ ይሆናሉ የተባሉ የተለያዩ ሀሳቦችም ይቀርቡበታል ተብሎ ነው የሚጠበቀው እንግዲህ በዚህ የመክፈቻ መርሃ ግብር ላይ ሀገራችን እንግዲህ እንደ ሀገር ያጋጠሟት በርካታ ችግሮች አሉ እነዚህ ችግሮችን ለመፍታት እየተደረጉ ያሉ ተደጋጋሚ ግጭቶች ሀገርን ዋጋ እያስከፈሉ በመሆኑ ለሀገር አንድነትና ህዝባዊ መግባባት ሀገራዊ መግባባትን በመፍጠር ችግሮችን በንግግር የመፍታት ባህል እንዲዳብር በማድረግ በኩል ማንኛውም ኢትዮጵያዊ ዜጋ የራሱን የሆነ ኃላፊነት እንዲወጣ ነው በዚህ የተገለጸው ማለት ነው። ችግሮችን በውይይት በንግግር መፍታት የስልጣን መገለጫ ነው። ስለዚህም ሀገራዊ የምክክር ኮሚሽኑ ከማንኛውም ወገን ፍጹም ነፃ ሆኖ ሀገራዊ አንድነት እንዲጠናከርና ቅቡልነት ያለውና ጠንካራ ሀገረ መንግስት ግንባታ ላይ የራሱን የሆነ ሚና ለመወጣት አዎንታዊ አስተዋጽኦ ያበረክታል ተብሎ ነው የሚጠበቀው በዚህ ሂደት እንግዲህ ላ ኢትዮጵያውያን የአማራ ክልል ወኪሎችም እንደ ማንኛውም እንደ የትኛውም አካባቢ ማህበረሰብ የነቃ ተሳትፎ አድርገው የክልሉ ሕዝብ የሚያነሳቸው መሰረታዊ ጥያቄዎችን በሀገራዊ ምክክሩ ላይ እንዲነሱ በማድረግ መፍትሄ እንዲያገኙ በማድረግ የራሳቸውን ሚና እንዲወጡም ነው እንግዲህ በዚህ በምክክር ኮሚሽን የመክፈቻ ምዕራፍ ላይ የተገለጸው። በቀጣይ ቀናትም የምክክር ሂደቱ ቀጥሎ አጀንዳዎች ተለይተው የአማራ ክልል ወኪሎች ሀሳቦቻቸውን ይዘው በሀገር አቀፍ ደረጃ ለሚካሄደው ሀገራዊ የምክክር ምዕራፍ የራሳቸውን ሀሳብ ይዘው ቀርበው መፍትሄ እንዲያገኙ በማድረግ በኩል አስተዋጽኦ ይኖራቸዋል ማለት ነው። በአጠቃላይ ያለው ሂደት ይህን ይመስላል። በሌሎች ቀናት የሚኖሩ ሁነቶችንም እየተከታተል መረጃዎችን የምናደርስ ይሆናል። አመሰግናለሁ።